ሰላም ሰላም ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እንግዲህ በትናንትና ቪዲዮ፣ በሄሎ ቪዲዮ ላይ ብዙዎቻችሁ ቅር ተሰኝታችኋል። እውነት ለመናገር እኔም በጣም በጣም ቅር ብሎኛለም። ቅሬታ ብቻ አይደለም በጣም ትልቅ ስህተት ነው የሰራችሁ። ልጅቷ ኦኬ ፕራንክ ታደርግ ችግር የለውም፣ ግን ደግሞ ጊዜና ወቅት አለው። አሁን ሄሎ ፕራንክ የምትደረግበት ወቅት አይደለም፣ በተለይ በዚህ ጉዳይ ለዚህ ቻናል አዲስ ሆናችሁ ፕሊስ ሰብስክራይብ ያደረጋችሁ ላይክ ሼር አድርጎ ፕሊስ ጋይስ፣ ቤተሰብ ስለ ሄሉዬ ትንሽ ልበል ብዬ ነው የመጣሁት። ትላንትና እንደነገርኳችሁ መንገድ ዳር ነበርኩኝ፣ ስራ ቦታ ነበር፣ ሱቅ ነበርኩና እዛ ደግሞ መንገድ ዳር ነው። በጣም የመኪና ድምጽ ነበርና በደንብ መናገር አልቻልኩም። ግን ያው ፕራንክ እንደሆነ ነግሬያቸዋለሁ። ግን ልጅቷ ሄደችበት መንገድ ግን ደስ አይልም። እውነት ለመናገር እኔ አሁንም ቢሆን ዛሬ እንያት። እኔ ያሰብኩት ምን መሰላችሁ፣ ሁለቱንም ፕራንክ እያደረገቻቸው ነው ብዬንም ማስበው፣ ከባድ ፕራንክ ማለት ነው። ግን ይሄ ቪዲዮ ሼር አድርጋችሁ እቢኔ እህት ጋ እንዲደርስ አድርጉ። ሄሉ በአሁን ሰዓት ፕራንክ የምትደረግበት ሰዓት አይደለም። እያያችኋት ነው፣ አሟታል፣ ደስተኛ አይደለችም ምክንያቱም ታማን የከረመችው ገና በደንብ አላገገመችም። ራሱ ፊቷ ላይ ያስታውቃል። በቃ የሆነ ቅሬታ ነገር የሆነ ውስጧ ላይ ብቻ ሰላም እንዳልሆነች ጤናማ እንዳልሆነች በደንብ እንዳልተሻላት በደንብ ያስታውቃል ፊቷ። እና በዚህ ሰዓት ደግሞ እሷ ልትፈትናት አይገባም። ሄሉዬ የእኔ ቁጥብ ሴት ቁጥብ ናት። ሲጀመር ምንም እንደዛ በጣም ነው ትግስቷን የተፈታተነችው። ሌላ ሴት ብትሆን ማንም አታልፋትም። ዝም አትላትምም ሲጀመር ትናገራታለች እግዚአብሔርን ነው ምላችሁ እኔ በራሴ በሆን ብላችሁ አስቡ እኔ በሆን ለምሳሌ እንደዛ ዝም ማለላትም ጊዜና ወቅት አለው ፕራንክ የሚደረግበት በዚህ ሰዓት አይደለም ፕራንክ የምታደርጓት ሄሉን ሄሉ በዚህ ሰዓት ፕራንክ የምትደረግበት ሰዓት አይደለችም ቢያንስ ፊቷን አንብባችሁ ተረዷት ፊቷን አይዋት እኔ በደንብ እያየኋት ነው ስለዚህ ተዋት በዚህ ሰዓት እሷ እሷን ደስ ደስ የሚያሰኛትን ነገር ካለችበት ስሜት እንድትወጣ ካለችበት ህመም እንድትወጣ እንዲሻላት ነው እንጂ ጭራሽ ሌላ ህመም ለመጨመር ነው እ በዚህ ጉዳይ ላይ ቢኔም ብትሆን ዝም እንዳትል አደራ። ሄሉዬ በጣም ታግሳለች። በቃ እንዴ እሷ ምን አይነት ቤት ውስጥ ነው የምትኖረው? ቤተ መንግስት ነው እንዴ የምትኖረው? ሰላም እንኳን ስትላት እጇን እንደዚህ ነው የሰጠቻት። ስለዚህ ያው አሁን ልጅቷን መሳደብ ምናምን አይደለም። ብዙዎቻችሁ ስትሰድቧት አይቻለሁ። ስድቡም አይደለም ስድብ ሳይሆን በቃ አሁን በዚህ ሰዓት ሄሉ ፕራንክ የምትደረግበት ሰዓት አይደለም። ፕሊስ አቁሚ፣ ዛሬ የምታሽ ጨርሺ፣ ይቅርታ ጠይቂ ነው ምለው እንጂ፣ ከዛ ውጪ ልጅቷንም መሳደብም አልፈልግም። ልጅቷንም እንዲለምድለም አልልምም። ግን በዚህ ሰዓት ሄሉ የምትፈተንበት ሰዓት አይደለም። ምክንያቱም ሄሉን አሟታል። አሁን ላይ አልተሻላትም፣ ፊቷ ያስታውቃል። ጥርዝዝ እንዳለች ናት። ፊቷ ራሱ የሆነ እንዴት ነው ብቻ ግን ታስታውቃለች በደንብ አልተሻላትም። እና ታው እና የቤን እህት ምናልባት ይሄ ቪዲዮ ከደረሰች ፕሊስ፣ ፕሊስ፣ ፕሊስ እህቴ ሄሉን እንዳትፈትኝብን በዝን ሰዓት እንዳታሳዝኝብን ሌላ ስሜት እንዲሰማት እንዳታደርጊ፣ ሌላ ሀዘን እንዲሰማት እንዳታደርጊ። አደራሽን ከቻልሽ ባይ ውስጥ ትላንትናውኑ ጨረሳሽው ከሆነ በጣም መልካም፣ ካልሆነ ግን ጥሩ አይመጣም። እንዳልኳቸው ሄሉዬ አሁን ላይ ፕራንክ የምትደረግበትም የምትፈተንበትም ሰዓት አይደለም።